ሰላም አለይኩም አሁን የተከበራችሁ እናንተ ቤተሰቦች የቻናሌ ቤተሰቦች መተንላችኋል፣ ተጥፈታችንን ይዘን ማለት ነው። በጣም በሚገርም ሁኔታ ማለት ነው ሂርሜላ ሩታን ብያንቋሸሸች ወንድ ልጅ እንደዚህ ነው እንደሚያዘው እያለች እየሰጠ ብቻ ትገኛለች ማለት ነው። ባለቤቲቱ እያለች ውሽማዊቱ ወንድ ልጅ አያያዝን እየነገረቻት ትገኛለች ማለት ነው። ሩታ ደግሞ ዝም ብላለች መልስ ለዚህ መልሷ ማለት ነው። ምክንያቱም ምክንያቱም ያው አነጋገሯን አይታችኋል። ስትናገርም አይታችኋል። እንዴት ነው የምትናገሩ፣ አብሽም ማለት ነው። አብርሽ እንዴት እንደምትናገረው አይታችኋል ማለት ነው። ያው ሂርሜላ ደግሞ ውሽማዋ ስለሆነ ውሽማዋ ማለት ነው። ምንም ግንኙነት ሳይኖራቸው አይኖራቸው መቼም እንደዚህ ሊያንቀጠቀጣት አይገባም ማለት ነው። ያው የተወሰነ ግንኙነት ሊኖራቸው ይችላል ማለት ነው። እንደዚህ ያንቀጠቀጠበት ምክንያት ሂርሜላ ምንድን ነው? ቆይ ምንም ግንኙነት የለንም ካለች እሱም የለንም ካለ ማለት ነው። እንደዚህ ያንቀጠቀጣት ነገር ምንድን ነው? ሂርሜላን ማለት ነው። ነገር አለ ጠጠረ ያልጠረጠረ ተመነጠረ ትላላችሁ ያልጠረጠረ ተመነጠረ ትላላችሁ እንግዲህ አንድ ባለትዳር ሰው ከሴት ጋር እንደዚያ ነው። የዚህን ያክል ግንኙነት ካለው ቅርብርበት ካለው በቃ ተበላሽቷል ማለት ነው። እርዳ እውነት ቅርታ ማድረግ አይቻልለትም ለዚህ ወንድ ማለት ነው። ለዚህ ወንድ ቅርታ ማድረግ አይገባትም። ምክንያቱም ብዙ መቀጣት አለበት። ምክንያቱም ባለትዳር ወንድ እኮ ማለት ትዳር ማለት እኮ በጣም ከባድ ነገር ነው። መሆናችሁ ነው። ቆይ ወንዶች መንዘላዘል ከፈለጋችሁ እኮ በውጭ መንዘላዘል ትችላላችሁ፣ ሳታገቡ ማለት ነው። ግን እናግባ እናግባ ወደድኩሽ አብርኩልሽ ብላችሁ በእጃችሁ ካስገባችሁ በኋላ ፊታችሁን ወደዛ ወደዚህ የምታቅለሰልሱ ወንጆች ማለት ነው፣ ተው ግን ተው ተው። የሆነ ነገር ብዬ እንዳላስቀይማችሁ፣ ስርዓታችሁን ይዛችሁ ትዳራችሁን ምሩ እላለሁኝ እና ደግሞ ስንመለስ ሩታም እንደዚህ እንትን ማለት የለብሽም፣ ቅርቶ እና በቃ ህይወታችሁን ምሩ። ለወረኛና ለነገረኛ ወሬ አትስጪ ቦታ አትስጪ ማለት ነው። አሁን ሰው የሰውን ትዳር ለማበላሸት ነው እንጂ የሚነሳው፣ የአንቺን ትዳር ማንም ሰው እንዲቀናልሽ አይፈልግም። የወደደችውም ሴት ለራሷ ለማድረግ ነው እንጂ የምትፈልገው ለአንቺ ተቆርቆራ ባለስልጣን ነው ብላ ልትል አይችልም። ለራሷ ለማድረግ ነው የምትቸኩለው ማለት ነው። ቆይ ምንድን ነው አንድ ወንድ ላይ እንደዚህ መረባረብ? ረጉር ነው ዋራ ሴቶች ወረደው። እንደው እውነት ለመናገር ማለት ነው እኔ እንደው እያገባ አንድ ሰው ረጉር ብያለሁ። የሰው ባል አትቀሙ፣ የሰው ባል የሰው ወተው፣ ግን በኋላ ግን የሚቆጫቸውን ነገር አታርጉ ብያለሁ እኔ በኋላ የሚቆጫችሁን ነገር አድርጋችሁ ታገቢያለሽ። ታግባትም አገቢያለሽ ግን ታገባሽ፣ ወዲያ አንቺ ላይም እኮ ተመሳሳይ ነገር ነው የሚያሳይብሽ። እንደዛ አይነት ነገር ነው ሊያረግብሽ የሚችለው። ከሰው ከሌላ ሴት ጋር ሊሄድብኝ ይችላል ብለሽ ማሰብ አለብሽ። የሰው ባለ አሁን ቀማሽ አይደል፣ በኋላ ላይ አንቺም ላይ ቶልጅ ትችያለሽ። ልትጋቡ ትችላላችሁ ከዛም በኋላ እሷ ሌላ ሰው ጋር ሊሄድብኝ ይችላል ብለሽ ማሰብ አለብሽ። ሁለተኛ ደግሞ ሚስቱ ጋ ሊመለስ ይችላል ብለሽ ማሰብ አለብሽ። አሁን ላይ እንደዚህ መሆኑን ማየት የለብሽም ማለት ነው። ማንኛቸውም ይሄን የምናገረው ለሄርሜላ ብቻ ሳይሆን ለማንኛቸውም ሴቶች የሰውን ባል የምታዩ ወይም የምትወዱ ሴቶች ካላችሁ ከሰው ባል ላይ አይናችሁን አንሱ። ምክንያቱም ዙራችሁ ዙራችሁ ታለቅሳላችሁ ሳላችሁ እኔ የራሳችሁን ምክር ነው የምመክራችሁ። የራሳችሁን ተፍ ተፍ ብላችሁ ፈጣሪ ያለላችሁን ብታገቡ ይሻላችኋል፣ ወይም ብትወዱ ይሻላችኋል። ሰው ባል ላይ ሙጭጭ ከምትሎ ማለት ነው እንደ ቆይ፣ ምንድን ነው እውነት የምንላችሁ ግን የሰው ባል የሰው የሰው ነው፣ መቼም ቢሆን ማለት ነው። ብዙን ጊዜ አይታችሁ ከሆነ አንዳንድ ወንዶች አሁን ላይ ያገባሉ፣ ከሚስታቸው ጋር ይጣላሉ፣ ከዛም በኋላ ሌላ ሴት ያገባሉ። ሌላ ሌላኛቱ ጋር እየኖሩ እንዳለ ከዛም በኋላ ፍቅሩ ሊያገረሽበት ይችላል። ስለዚህ ወደ ዚኛዋቱ ሊመለስ ይችላል። በመሀል ማን ተጎዳ? አልችኛዋ ማለት ነው። የሰው ባለ የቀማሽው ተጎዳሽ ዝሮ ዞሮ ራስሽ የምትጎጂ እንጂ ማንም የሚጎዳ ሰው የለም ማለት ነው እና ስለዚህ ሩታም ይቅርታውን ተቀብለሽ መልሽ ባልሽን ሂርሜላም ከሰው ባር ላይ ማለት ስንመለስ ደግሞ ሀይሚና ብሩኬም እንደዚህ ሊጋቡ ቀለበት አረግን ምናምን እያሉ ነው እኮ እውነት ከሆነ ጥሩ ነው ግን መጨረሻችሁ መጨረሻችሁ እንደ ሩታና እንደ አብረሽ እንዳይሆኑ። ሩታና አብረሽም እንደዚህ ነበሩ፣ እነሱ ግን ሳይጋቡም ጭቅጭቃቸው ጀምሮ ነበረ። ግን ያው በማጨቃጨቅ ሁኔታም ያለች አረገዘች፣ እሷ ተወለደ ልጁም ማለት ነው። ግን እንደ ሩታና እንደ አብረሽ እንዳትሆኑ ማለት ነው። በመሐላችሁ የሰው ወሬ እንዳታስገቡ፣ ከተጋባችሁም ከተዋደዳችሁም ሶስተኛ ወገን አታስገቡ። በፍቅር ውስጥም ሆነ በማንኛውም ነገር ውስጥ ሶስተኛ ወገን መግባቱ ጥሩ አይደለም። እንደ እኔ ማለት ነው፣ እንደ እኔ ሳይሆን እንደ ማንኛውም ሰው ከተጠላቸው ችግር ካለበት ችግሩን እዛው በጓዳው እንደዚህ እንደዚህ ነው የኔ ውድ ባል፣ ከዚህ ከዚህ ነገር ታቀበ፣ ይሄን ይሄ ነገር አልተመቸኝም ብለሽ መናገር ነው እንጂ ያለብሽ። በሚዲያ ላይ ወጥተሽ እንደዚህ ነው እንደዚህ ነው ኖሩ መውጣት የለብሽም። ሚስቱ ሚስት እስከሆንሽ ድረስ የእሱን እንትን መወጣት አለብሽ ማለት ነው። የሆነ ወንድ ልጅ ነው ሊያጠፋ ይችላል። ስለዚህ ከጥፋቱ መመለስ ያለብሽ እራስሽ ነው ማለት ነው። ስለዚህ ካሁኑ አውቃችሁበት አስባችሁበት ነው መግባት ያለባችሁ። ሚዲያ ላይ ስትሆኑ ያው አሁን ላይ ፍቅር ወደድኩሽ